የዛሬው የአሜሪካ ፖለቲካ አዳር ለዩክሬን የሚደረግ ወታደራዊ ድጋፍ በሁሉም ማዕቀፍ ማቆም፣ በሜክሲኮ ካናዳና ቻይና ታሪፍ ገቢራዊ ማድረግ፣ አውሮፓ የአሜሪካን ድጋፍ ክፍተት ይሞላ ይሆን? ሩሲያ በዩክሬን የሰላም ድርድር ላይ በራሴ ቃል እንጂ ከግዛት አንጻር የሚደረግ ድርድር አይኖርም በሚል አቋሙ መጽናቱ ያረጋገጠ ሆኖ በትርምስ ታጅቦ የአሜሪካ መንግስት የሰማኒያ ዓመታት የጉዞ አዋጅን በተወሰነ መጠን የለወጠ መልእክት ለዓለም የሰደደም ሆኗል። ፕሬዚዳንት ዶናልድ ትራምፕ የዩክሬኑ ዘለንስኪ ለሰላም ዝግጁነት የላቸው ካሉ ከሰዓታት በኋላ ያሳለፉት ውሳኔ ለኬቭ የሚደረግ ድጋፍ መቆም አለበት መሆኑ የሚሰጠው ፖለቲካዊና ወታደራዊ ትርጓሜ እጅጉን ውስብስብ ሆኗል ዶናልድ ትራምፕ ለዩክሬን የሚደረግ ወታደራዊ ድጋፍ መቆሙን ግልጽ ሲያደርጉ ላለፉት ሶስት ዓመታት አሜሪካ ስትከተለው የነበረውን ብርቱ ከዩክሬን ጎን የመቆም የህጽና ድጋፍ የሻረ ከመሆኑን ባሻገር ለአውሮፓ መሪዎችም የቤት ስራቸው የበዛባቸው ሆኗል። በእርግጥ ምዕራቡ አለም በመሪዋ አሜሪካ ወደ ማሽቆልቆሉ ነው የሚሉ መረጃዎችም ከግራም ከቀኝም እንዲወጡ እያደረገ ነው። ትራምፕ ሁሉንም ለኬቭ የሚደረጉ ድጋፎችን ማቆም ዘለንስኪን ለድርድር ወደ ጠረጴዛው ያመጣቸዋል ባይ ናቸው። ትራምፕ እናም አስፈሪውን አቋም ለውጥ አድርገዋል ወደሚል ድምዳሜ የሚወስድም ሆኗል ሲሉ ከትራምፕ አስተዳደር ቁልፍ ባለስልጣናት የተገኙ መረጃዎችን ዋቢ አድርገው የአሜሪካ መገናኛ ብዙን ሲያስነብቡት ውሏል። ፕሬዚዳንት ዶናልድ ትራምፕ ለሰላም ቆርጠው እስከ ተነሱ ድረስ የአሜሪካ አጋሮች ለዓላማው መሳካት አብረው መቆም የለባቸውም ወይ የሚል ጥያቄ ኦቫል ኦፊስ ምላሽ አይሉት ጥያቄ ትዕዛዝ አይሉት ልምምጥ። ብቻ ከእንግዲህ የአሜሪካ የዲፕሎማሲ ድል የሚረጋገጠው በአውሮፓና በሰሜን አትላንቲክ የጦር ጥምረት ሽፋን ሌሎችን በጸጥታ ስም መጠበቅ አይሆንም የሚል ትርጉም የሰጠ ጉዳይ ሆኗል። ለሩሲያና ዩክሬን ጦርነት መፍትሄ ያመጣል ዋሽንግተን ብላ ያሰበችው ድጋፍ ማቋረጥም ሆኗል። በእርግጥ ይሄኛው ፖለቲካዊ አካሄድ በግልጽ ከዚህ ቀደም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጦርነቱን ማቆም ከፈለጋችሁ የጦር መሳሪያ ድጋፋችሁን ለምን አታቁሙም፣ ሩሲያ ጦርነቱን ታቁም በሚለው አንደበታችሁ ጦርነቱን ቀጥሉ በት በሚል አሉ የተባሉ የጦር መሳሪያዎችን ታስታጥቃላችሁ እና ሞስኮ ምን ታድርግ የሚለውን አቋማቸውን ትራምፕ ደግመውላችኋል። አሁን ላይ ያለው የአሜሪካ ፖለቲካዊ አካሄድ በእርግጥም ፑቲን ያሉትን በድጋሚ በአሜሪካ ስም ማረጋገጥ የሆነበት፣ ምዕራቡ አሜሪካን በጥርጣሬ ለማየት ተገደዋል። እንደ ማሳያም ፑቲን ዩክሬን ኔቶን መቀላቀል የለባትም አሉ። ትራምፕም መከላከያቸው ሀቅሰትም አይታሰብም አሉ። እናም በተጨማሪም ናፖሊዮንና ሂትለርን ያሸነፍን ጀግኖች ህዝቦች ነን ፑቲን በኩራት አሉ። ትራምፕም ደገሙላቸው። ጦርነቱ ይቆም ዘንድ የጦር መሳሪያ ድጋፍ አታድርጉ ክሬምሊን አለ ዋይት ሁሴኑ ሀሳብ ዛሬ በግልጽ ደገመው እርምጃም ወሰደ። ይባስ ብሎ የጦር መሳሪያ ድጋፍ አናደርግም አለ የሚለውን ሆኗል። እስካሁን ባለው የፖለቲካ አካሄድ የፕሬዚዳንት ፑቲን ሀሳብ ፈልገውትም ይሆን ሳይፈልጉት በግልጽ ባይታወቀም በዋይት ሀውስ ድጋፍ እያገኘ ነው። አሜሪካ ድጋፎቹን ዳግም ለማየት የተገደደችው ከሩሲያ ጋር የተለየ የፖለቲካ ጋብቻ ውስጥ ለመግባት ሊሆን ባይችለም ክሬምሊንና ዋይት ሀውስ ከፈረንሳዊ ኤልዚና ከብሪታንያው ዳውኒንግ ስትሪት ቁጥር አስር ቢሮ ጋር የተጋጨ አቋም ላይ መሆናቸውን ግን በግልጽ የሚጠቁም ሆኖባቸዋል ለዚህም ነው ትራምፕና ፑቲን በአንድ ላይ ቆሙ እንዴ የሚል ጥያቄ ከአውሮፓውያን በኩል በስፋት እየተነሳ የሚገኘው። የአውሮፓ ህብረት የውጭ ጉዳዮች ኃላፊ ካጃ ካላስ አልገባችሁም እንጂ ዓለማችን አዲስ መሬት ትፈልጋለች ማለታቸውም ከዋሽንግተን በተቃራኒው እየሳቡ መሆናቸውን የሚጠቁም ያደርገዋል። ዘለንስኪ ጦርነቱን አቁመው ወደ ሰላም እንዲመጡ ለማድረግ ወታደራዊ ድጋፉን መግታት ያስፈልጋል በሚል ትራምፕ የጀመሩት ዘመቻ ድል ለሩሲያ ያደርገዋል። የአሜሪካ የቀደመው አስተዳደር 18 ቢሊዮን ዶላር አጽድቆ በተለያዩ ማዕቀፎች ሞስኮን ጫና ውስጥ አስገብቶ እንደሰነበተ የሚታወስ ነው። ከትራምፕ ትእዛዝ በፊት ዋሽንግተን በዚህ ዓመት በየወሩ 920 ሚሊዮን ዶላር የሚገመት ድጋፍ የማድረግ ውጥን ይዛ ነበር። በ2024 ከነበረው 500 ሚሊዮን ዶላር በላይ መሆኑ ነው። በዋሽንግተን መሰረቱን ያደረገው የስትራቴጂክና የዓለም አቀፍ ጥናቶች ሲኤስአይኤስ ማዕከል ያለ አሜሪካ ሩሲያን መመከት አዳጋች ነው የሚል መረጃንም አጋርቷል። ከዚህ ባሻገርም የቀድሞው የአሜሪካ ባህር ኃይል ኮርፕስ ኮሎኔል እና የሲኤስአይሲ ማዕከል ከፍተኛ አማካሪ ያለ አሜሪካ ከሁለት እስከ አራት ወራት ቢቆዩ ነው ማለታቸው ነገሩን ከባድ እንዳደረገው ለመጠቆም እድል ይሰጣል። ታዲያ ትራምፕ የወሰዱት እርምጃ በዲሞክራቶቹ ትችት አሰንዝሮባቸዋል። የሕዝብ ተወካዮች ምክር ቤት አባሏ ፕራሚላ ጃያፓል የትራምፕ የድጋፍ ማቆም ውሳኔ አሳፋሪው ቀን በአሜሪካ ታሪክ ማለታቸው ይህኑ የሚጠቁም ሆኗል። ውሳኔው ሰላምን የሚያመጣ ሳይሆን ትራምፕ ከሩሲያ ከፑቲንና ከለማ ችን አምባገነኖች ጎን መቆማቸውን የሚጠቁም ያደርገዋል ብለዋል። የፓርላማ ባሏ ጥያቄው አውሮፓውያን ድጋፍ የማድረጋቸውን ውጥን አጠናክረው ሊቀጥሉ ይችላሉ የሚለው ቢሆንም የዋሽንግተንን ድጋፍ ክፍተት እንዴት ይሞሉታል የሚለው ሆኗል። አሜሪካ ካፈነገጠች አውሮፓስ ቢሆን ቁርጠኝነቱ እስከሚ ደርሳል ተመሳሳይ አቋምስ አላቸው ወይ የሚለውም ሆኗል። ማርክ ካንሲያን ውጤቱ አደገኛና ከባድ ነው ያሉ ሲሆን ማለት የምፈልገው ሁሉንም ነገር ቀጥ የሚያደርግ ነው ብለዋል። የአሜሪካ አቋም የሚቀጥል ከሆነ ግፋ ቢል አራት ወር ቢቆዩ ነው ባይ ናቸው። የአሜሪካ መንግስት ድጋፍ የሚቆመው በሁሉም ዘርፍ ስለሚሆን ጫናው የዋዛ አይሆንም ተብሏል። ሁሉም ለየጊዜው አሊያም እስከ ወዲያኛው ከቆመ ውጤቱ እጅጉን አሳሳቢ ይሆናል። የሚቋረጠው ድጋፍ የመረጃ ልውውጥ፣ የሳተላይት ምስል እንዲሁም ስልጠና ነው ብለዋል። ከዚህ ሁሉ መውጣት ለዘለንስኪ እንደ ውርደትም ይቆጠራል ያሉ ሲሆን ነገሮች ዛሬ በዩክሬን ምድር ውስብስብ ሆነው እንደሚቀጥሉም እንዲሁ ፍንጭ ይሰጣል። ለዚህም ነው ሳተላይት ሳይቀር መረጃ ሲደርሳት የነበረችው ዩክሬን ይሁን ሁሉ ድጋፍ ትራምፕ ቀ ጥቃት ካደረጉት በእርግጥም ፑቲን እንዳሉት በቀናት ውስጥ ኬቭ ያልቅላታል ማለት ነው። ታዲያ ዘለንስኪ ቅርታ ሊጠይቁ ይገባል በሚል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መግለጫ መስጠታቸው የኬቭና የዋሽንግተን ግንኙነት ምዕራፉ መቀየሩን የሚጠቁም ያደርገዋል። የትራምፕ ውሳኔ በአውሮፓ መሪዎች አሜሪካ እምነት እንዳይኖራት የሚያደርግ ዩክሬን በግልጽ ሩሲያን መከላከል እንደማትችል የሚያሳይ ከመሆኑም በላይ ነገሮች ዛሬ ውስብስብ ሆነው እንደሚቀጥሉም እንዲሁ ምልክት ሰጪ ተደርጎ ተወስዷል። የባይደን አስተዳደር ሰባ አራት የተለያዩ ወታ ወታደራዊ ድጋፍ ማዕቀፍ ይፋ ባደረገበት አሜሪካ የምን ድጋፍ ነው የሚል ሀሳብ በትራምፕ በኩል መውጣቱ አስደንጋጭም ሆኗል። ታዲያ የትራምፕ ቁልፍ ሰው የዓለማችን ቁጥራን ቱጃር አሁን ፖለቲከኛ የሆኑት ኤልን መስክ ዘለንስኪ ስልጣን በማስረከብ ፈንታ ይቅርታ ይደረግላቸው ማለቱን ተሰምተዋል። በገለልተኛ ሀገር ምረት ይደረግለት፣ ከዛም ስልጣን ይልቀቅ፣ ለዩክሬን ዲሞክራሲ ይመለስ፣ የራሳቸውን ሚና ይወጡ ዘለንስኪ በሚልም ኤልን መስክ ሀሳባቸውን ሰጥተዋል። ዘለንስኪ ጦርነቱ ከተቋጨ ና ምርጫ ካደረጉ በስልጣን አይቆዩም ብለዋል። ፈረንሳይ፣ ብሪታንያ፣ ፖላንድ፣ ሃንጋሪና መሰል ሀገራት ዩክሬንን ጨምሮ በጉዳዩ ላይ አስተያየት ሰጥተዋል። ያ ማለት ትራምፕ ባሳለፉት ውሳኔ